በእንጀራ አናቷ የምትሰቃየው ሳባ ድራማ። ሳባ ድራማ እንግዲህ ከተወሰነ ሰዓት ያክል ጋብ አድርጋ ነበር። እንግዲህ አሁን መጥተዋል። እንግዲህ ሳሚ በሀናም በቤቲም ወይም ደግሞ ኩኩም እንግዲህ ውስጥ ይገኝ ነበር። እየተጫረሱበት ሴቶቹ ማለት ነው። ሳሚ እንግዲህ ከሴ በሴቶች በኩል ተወዳጅ ወንድ ወንድ ነው ተብሏል እንግዲህ ማለት ነው። ኩኩም እንግዲህ በቀደም ለማስታወስ ያክል ኩኩን ወደ መዝናኛ ቦታ ይዛ ተዶ ጋብዟት ነበር ጫውቷት ነበር ማለት ነው። ያን ጊዜ እንግዲህ ቤትና ሀና ተከታትለው በድብቅ አይታዋቸው ነበር። እንግዲህ ቤትና ሀና በጣም እያሰቃዩት እና እየደበደቧት ነበር፣ ኩኩን ማለት ነው። ለምን ሳሚን ከሳሚ ህይወት ውጪ ሳሚ የኛና የኛ ነው እያሉ ቤትና ሀና እንግዲህ የጋራ ሆነው እየተደባደቡ ነበር ማለት ነው። እንግዲህ ለትንሽ ሰዓት ዘገይት ብለው ነበር። ሳባ መታለች ማለት ነው። አሰላሙ አሌይኩም አረህማቱላህ በረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምናችሁ። ከኔ ግን ሁሉ ሰላም አልሐምዱሊላሂ፣ ረቢል አለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። እንግዲህ የኮኮ ሳሚ እና እንዲሁም ሀና እና ቤት የድብድብ ያው በሳሚ የተነሳ ቀጥሏል። አሁንም ያው ናቸው እየተደባደቡ ነው ሳባ እንግዲህ ከውስጥ እንደሚታወቀው ሳሚን እንግዲህ በማይታወቀ ወይም ደግሞ እሱ ባልሰራው ነገር እስከርታው ወደ አቤላ ሄዳለች። አቤላ ጋር ናት። አሁን ላይ እንግዲህ ሳሚ ተከርቷል። ነገር ግን ሳሚ ሳባ ምትከደውም እነ ኩኩ ሀኒ ቤት እንግዲህ እየተጣሉበት ይገኛሉ ማለት ነው። እሱ ደግሞ እነሱን አልፈለግም ሳባ እና ሳባን ብቻ ነው የምወደው እያለ ከሳማ ጋር እንግዲህ ፍለጋ ላይ ነው። ወይም ደግሞ ሳባን ለማገኘት መጽዋት እየከፈኑ ነው። ካቤላ ጋር እንግዲህ ዛሬ ተደባድበዋል ማለት ነው። እንግዲህ ለመጀመሪያ ጊዜ ሳባን ወደ አንድ መናፈሻው መዝናኛ ቦታ ይዟት ሄዶ በዛ ነበር ፍቅራቸውን ሲገልጹና እና ፍቅራቸውን ሲጀምሩ እንግዲህ ያየ ነው ሳባና ሳሚ ማለት ነው። ግን ሀቂቅን ካወራን ሳሚ ለሳባ ማለት በጣም ትልቅ ውለታ ያዋላትና በጣም የሚወዳት ከክፉ ነገር ሁሉ ወደ መልካም ነገር አሸጋግሮ ያመጣት ጓደኛዋ ወይም ፍቅረኛዋ ነው ማለት ነው። ሳባ ግን ባልሆነው ነገር ያለ መግባባት እንግዲህ ሳሚን በጣም አሳዝነዋለች ማለት ነው። ብዙ ጊዜ ለሷ ፍቅር ሲል መጽዋት ከፍሏለን። ግን ለመግባባት ከርታው ከአቤላ ጋር ሆናለች። አቤላ እንግዲህ አትወደውም፣ አቤላ ያው አትወደውም፣ ነገር ግን ደግሞ አማራጭ ስለሌለት ከሱ ጋር ሆናለች። በጣም የምትወደው ሳሚን ነው። በሳሚ ፍቅር ደግሞ እንደምትቸገርም ለአቤላ ላይ እየነገረችው ነበር። ነገር ግን ያው ያለመግባባት ከሱ ተነጥላ አቤላ ገብቶን አቤላ እንደማትወደው እየነገረችው ነው። አቤላ ደግሞ ከሳሚ ህይወት ውጭና ሳሚን ረስተሽ ወደ እኔ ግቢ፣ እኔን ውደጅ፣ እኔ ወድሻለሁ እያለ የማያደርገው ነገር የለም። እንግዲህ ሀናም ኩኩም ቤቴም ደግሞ ሳሚን በዚህ እየተጫረቱበት ማለት ነው እንግዲህ ምንድነው በስተመጨረሻ ኩኩ እንግዲህ ወደ ኩኩ ሄዶ ሳሚና ኩኩ ተግባብተው ኩኩ ኩኩ ነበር። አሁን ላይ ኩኩንም ሳሚን እንግዲህ ያው በጣም እየተንከባከባት ሲገኝ ሀና ቤት ይቀንተው የደበደቧት ነበር ማለት ነው። እዚሁ መሀል እንግዲህ ኩኩ ደግሞ የልጅነቷ የገጠር እንግዲህ ጓደኛዋ አበባ ይዞ ፍለጋ እሷን እንግዲህ ተገጠር ከተማ ድረስ መጥቷል ማለት ነው። እንግዲህ ቀጥታ አበባ ይዞ ከነ ሀና ወይም ከነ ቤት ቤት ነው የገባው ማለት ነው። በሚገባበት ሰዓት እንግዲህ ስሙ ዲባቡ ነው እንግዲህ እንዳለ ድንግጥ አለችው ኩኩ ማለት ነው። ደሞዝ ምን ትሰራለህ? ዲባቡ አለችው። ዲባቡ እሱም እንግዲህ የልጅነታችን ፍቅር ልመልስ ህልማችን የልጅነቴ እያለ አበባውን ተቀበኝ እና አንቺን ፈልጌ ወደ ገጠር ጀረሀ መጣሁኝ እዚህ አገኞች ብሎ እንግዲህ ይዞላት ላይ የመጣውን አበባ እንድትቀበለው ቢመጸንም፣ ነገር ግን ኩኩ ደግሞ እኔ ዛሬ ላይ የሌላ ሰው ሆኜ ያለው የሳሚ እና የሳሚ ብቻ ነኝ፣ በመጣ ግድግ ተመለስ፣ ሌላ ነገር ሳይከተልህ ብላ መለሰችለት ማለት ነው።

እያለች ኩኩም ስለምናት ቤቲ በማያግበሽ ነገር አያገባሽም። እኔ ሳሚና ሳሚ ብቻ ነኝ የሌላ ሰው የሚያለው ተመለስ እያለ ስትለው እሱ ግን ሊመለስላት የባቡ አልቻለም። ና አበው እንደያዘ እንግዲህ ኩኩ ተናደደች እና ቤቲ አሁንም መራፊ ይሄን ይሄ ሴራ የአንቺ መሆን አውቃለሁ ብላ እንግዲህ ከዲ ባቡ ላይ አበውን ተቀብላ እንደያዳር ቤቲ ላይ ነው የደፋችው ማለት ነው። በአበው ምስታት እንግዲህ ከራሷ ገባ የተናደማ ነው። ቤትም ተናደደች። እንግዲህ የዚህን ያክል ተናንቀን እንደ እንዴ የምትበይው ሽሮ ግን ፈረት ብላነ ብላ ነን ነግሪ ያለ ይብታት ያው ስታ ተናዳ በራፍን ቆለፈ ማለት ነው። ምክንያቱም ድባቡን አትፈልገውም ኩኩ አንድ ላይ በሳሚ ፍቅር ናት ማለት ነው። እንግዲህ ከዚያ በኋላ ኩኩም ማን ነው ቤት ምንድን ያደረገችው ድባቡን እንግዲህ አረጋግታ ማስቀመጥ ነበር። እንዴት ግዳ ባህላችን ስናስቀምጥ እንደዛ ነበር ያሰበችው። ከዚያ በኋላ እንግዲህ ታስቀምጠ በኋላ አብሽር፣ እኔ ሁሉን ነገር አሳምረዋለሁ ብላ ወደ ኩኩ ሄዳ እንግዲህ ኩኩን እየመከረቻን ነበር። ኩኩ በአሁኑ ሰዓት እኮ እንደዚህ አፍቁሮ ፍቅር የሚሰጥ የለም። ደዙ ወዶሽ እየተጓንች ፍለጋ እየመጣ አትግፊው፣ እባክሽ እኔ ክፉ ሰው ነኝ፣ ነገር ግን በእኔ ቦታ ደግሞ የሆነውን ማንም ሰው እንድትሰቃይ አልፈልግም። መጥፎ ነገር በጣም ሁልጊዜ ቁስሎ ያማለ እያለች ነበርና፣ እንደውም እኔ ምክርን ካልተቀበሽ የራስሽ ጉዳይ ብላ ጥላት ሄደች ማለት ነው። ኩኩም በጣም ተዋዛገበች። ለምንድን ነው ግን ደዝ በጠብጡኝ እያለች ስትወዛገብ እዚሁ ማለ እንግዴት ስልክ ተደውለለትና ሳሚ ወጣ ማለት ነው። ሳሚ እንግዲህ ሲወጣ ተከትለው እንግዲህ እንትና ሀናም ደግሞ እየደወለችለት ናፍቀኛ እያርሹ ነበርና አይ አሁን ወደ ዛ መናፈሻ ልሄ ነው ሳባ አላገኘ ሲል ከዚያ በኋላ እንግዲህ ቤቲ ጋር በሳሚና ቀልድ የለም እንከተለው ብላ ሳሚና ሳሚ ሊከተሉ ሀናና ቤቴ ሲሄዱ እንግዲህ ኮኩም ተከትላ ተኋላ መጣሽ ማለት ነው። እንግዲህ ሳሚ የደወለው ከእንትና ከአቤላ ጋር ነበር። አቤላ እና ሳሚ ደግሞ ወደዛ ወደ መጀመሪያው መናፈሻ ወጥተው እዛ ላይ እቅራችሁ እየተገላለጡ ነበር ማለት ነው። ከዚያ በኋላ ግን ድንገት ሳሚ መጥቶ እንግዲህ ሳሚ እንደማታፈቅረው ሳሚን እንደረሳችው፣ አቤላ ደግሞ እሱ እንደምታፈቅረው በስልክ ሲነግረው ከህይወታችን ውጣ እያለው ነበር። ከዚያ በኋላ ለመጨረሻ ጊዜ ሊያት አንድ ጊዜ ብሎ ሲመጣ እንግዲህ አቤላና ሳሚ ወደ ድብድብ ነው ቀጥታ ይሄ የገቡት ማለት ነው። ሳሚ ሳባ በጣም ተጨነቀች፣ በጣም ግራ ገባት። ሲደባደቡ እንግዲህ ሀናና ቤቲ መጥተው እያዩ ነበር። ከኋላ ደግሞ ኩኩ መጣ ነበርና እንግዲህ ከተደባደቡ በኋላ ሲማረሩ ገላገሏቸው ማለት ነው። ተገላገሏቸው እንግዲህ አቤላን መታ ሳሚ። ከዚያ አቤላ ሲወድቅ እንግዲህ አንስተው ሳሚን ሲያገላግሏቸው ኩኩ ተነሳች እና አቤላ እንደበደበች ማለት ነው። ከዚያ በኋላ እንግዲህ ወዴት ዘውት እንደሚሄዱ ሁሉም እየተጣሉ ነበር። ኩኩም ወደ እኔ ጋር እንሂድ እያለች ሀናም ደግሞ እያለች የዘውት ሄዱ ቤት ዘውት ተሄዱ። በኋላ እንግዲህ እዛው እየጠበቃቸው ነበር እንግዲህ ዲባቡ ማለት ነው። ከዚያ በኋላ ዲባቡንና ሳሚን እያስተዋወቋቸው ነበር ማለት ነው። ከዚያ በኋላ እንግዲህ እነሱ ተወታው ሲወጡ ሳሚን እንግዲህ ማስጠንቀቂያ እየሰጠ ነበር ዲባቡ ማለት ነው። ከሚስቴ ላይ ትወርዳለህ፣ አለበለዚያ አለቀህም እያለው ነበር። በጊዜው ደግሞ ማንኛ ይቱን አብሎ ደግሞ ስንት ሴት ናቸው ነገ ያለችው ማንኛ ይቱን አብሎ ደግሞ በጣም ተደነቀ ነበር ሳሚ ማለት ነው። ወዲያው እንደዛ ሲጨነቅ እንግዲህ ከዲባቡ ጋር ለሳሚ እንግዲህ ሳባ ደውላ እንገናኝ ብለው ቀጠረውን። ክዘዛ ቦታ ሲመጣ ቀጥታ እንግዲህ ምንድን ነው ሳባ ግን በዚህ መልኩ የዚህን ያክል እያለ እንትን ሲላት ቀጥታ ጥፊ ነው እንትን ያለችው በጥፊ እያለችው ነበርና። እንደዚህ መጨረሻ ሆና ብዬ አስቤ የማላቅም በቃ ቻው ብሎ ሲሄድ ያርሰል ወይ ነው መታደው አንተስ መሳይ ሰውነክ በጣም ለሰው መጥፎ ሰውነክ። እና አናግረኝ ምንድን ነበር እነግርሻለሁ እያለች እያስጠነቀችው ነበር። መጀመሪያ ጊዜ መች ሰጠሽ ያንን ያን ነግርሽ እያላት ነበር። እሷ ደግሞ ያንን ከሷ ጋር ከሱ ጋር የተለያየችበትን ነገር ሀቁን ነገር መያወቅ ማወቅ ትፈልጋለች እና ንገሬ ብላ እንደውም ገፍታ ያስቀመጠችው ነበር ማለት ነው። ሀና በእርግጥ ሳሚን ትወደዋለች። ላትወደው አትወደውም አይ ማለት አይቻልም። ምክንያቱም ብዙ መከራ ብዙ ስቃይን ካለችበት ያን ጊዜ እንደዛ እንደመማት መራመስ ሳትችል መናገር ሳትችል እንደዛ ሆና ነው እንግዲህ ሳሚ ያነሳትና ለዚህ አበቃት። አንዳንድ ጊዜ መጥፎ ነገሮችን ብዙ ችግር ያሳልፍን ፍቅር ብዙ መጽዋት የከፈንበትን ፍቅር ማታት በጣም ከባድ ነው ማለት ነው። እንግዲህ ሳሚና ሳባ ተረጋግተው በውይይት ተወያይተው ችግራቸውን ፈትተው በአንድ እንደሚተስፋለን ታተገናኙ ይወያያሉና መፍትሄውን ያገኛሉ ይፈታሉ፣ ሰላማቸውን ይቀጥላል ብለን እንግዲህ እናስባለን። ሳሚ ቀጥታ አቤላንም ከሁላችሁም ውጭ ነው ብላ አቤላንም እንግዲህ አባረዋለች። ግን ሳሚና ሳባ መገናኘታቸው በጣም ደስ ብሎኛል። ያው እንግዲህ በውይይት ነገር ተወያይተው አሳምኗት ፍቅራቸውን መልሰው እንደመፍቱ ይሆናሉ ብለን ተስፋ አለን ማለት ነው። በየለችሁበት ሰላማችሁ ይብዛ። ቀጣይ እንግዲህ ሳሚና ሳባባ እንደሆነ ታርቀው እንደሚመጡ ተስፋ እንጠብቃለን። ወሰላም አለይኩም ረቱላ